ለሃይማኖት ድምፅ እሆናለሁ ብዬ ቻናሌን ተዘጋ። እንኳን ቻናል አይደለም አንገቴ ይቆረጣል እንጂ፣ አሁንም በአዲስ መጥቻለሁ። ሼር አድርጉልኝ። ቲክቶክ አልቀበለ ብሎ ኢትዮጵያ ከገባው በቲክቶክ የለሁም። አንዲት ቻናል ነበረች እሷንም ዘጓት። እኳን በዚህ ተዘጋግ፣ በሌላ ጉዳይ ቢሆን ይገርመኝ ነበር። በሃይማኖት ስለሆነ አልሐምዱሊላ ብያለሁ። ምነው ዘምታ በዛ ምድር ፍቅር የፈጠር ከው ሰው እንዳውረ ጦርነት ስካይ ዘርቶባት ስትሸረሸርያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ምርጦች እንዴት ናቸው? ልጅ ሰላም ናቸው? ያላችሁበት ሰላማችሁ? ዛ ያው አለን እኛ መኖሩን። እንግዲህ ዛሬ በዛኛው ዩቲዩብ ጠፍቼ በዚህኛው መጥቻለሁ። ያንኛውን በመስጊዱ በኩል ስነጋገርበት ነበረ። በዛ ምክንያት ሰክተውብኛል እና በዚህኛው ብቅ ብያለሁ። መቼም አልጠፋም እኔ በማንኛውም ነገር፣ በዚህ ማረጉት በዛ ማረጉት ችግር የለም። ስንት ሻሄድ መሆኑ የያዙ ወንድሞቻችን አሉ አይደለ? ዛሬም ደገሙት። ዛሬ እንግዲህ ስታሁን የጠፋሁት ይሄ ነገር ተፈጥሮ ነው። ዩቱብ ላይ እንግዲህ ሁለተኛ ከተመለሰልኛ ያለው እንጂ ቪዲዮ እንዳለ ሆኖ ግን እኔ ምንም ነገር መልቀቅም ሆነ ፖስት ማድረግ አልችልም ከልክሎኛል ማለት ነው። ስለዚህ በዚህ ብቅ ብዬላችኋለሁ። ሼር ሼር አድርጉ እባካችሁ፣ ድምጻችን ይሰማ። አሁንም በድጋሚ ወንድሞቻችን፣ ይሄ ሁሉ ጉድ ዛሬ ሲወርድባቸው ነው የዋሉት። ሄደው ሶላት ለመስገድ ብቻ እዛ ውስጥ ተዘግቶባቸው የዋሉም ብዙ ናቸው። አረ በጣም ብዙ ስቃይ ነው የዛሬው ማለት ነው። ቲክቶክ ላይ ብቻ አይታችኋል። ይሄ ስልክ ባልነበረ ስንት ጉድ አታዩም ነበር። ግን ሰው ጀግና ነው፣ ይሮጠ ምን እያለም ለዓለም እንዲደርስ ፖስት አድርገውታል ሁሉንም ነገር ማለት ነው። እና ይሄን ነገር ዛሬ በኔ ዩቱብ አለ ማውራቴ ነው የቆጨኝ እዚህ ጋር ሼር አረግላችሁ ያለው እንግዲህ በበተ

ኃይልና በስልጣን ነው የምናስተዳድረው። አንድም ላ ኢላሀ ኢለላህ ብሎ የሚኖር የአረብ እምነት የሚከተል ሰው አይኖረንም ብለዋል። እኛ ግን የአረብ እምነት አይደለም እየተከተልን ያለነው። እኛ የታላቁ የዚህ ዓለማት ደዢ አስተናባሪ የሆነው ሊሰግድ ወተው ወንድሞቻችን ቆሰሉ፣ ወንድሞቻችን ሞቱ። የሄድረሱልኛያዛን ጥሪ ተሰማ። እኛ ግን ሬሳ ከመቁጠር ውጭ ምንም ማድረግ አልቻልን ያላ አንተ ወደ

ስካይ ዘርቶባት ስትሸረሸርያየ ባክም ባክን ዝርመትላት ስትጎሳቆል ያየ ኢና ሊላሂ ወኢና ኢላሂ ራጁን። አሁንም የስድስት ወንድሞቻችን ህይወት መቀጠፉን ሰምተናል። ከ50ና ከ60 ቁጥር በላይ የሚሆኑ ወንድሞቻችን አኗር መስጊድ ቅጥር ግቢ ውስጥ ደማቸው እየፈሰ የሚደርስላቸው አምቡላንስ እንኳን አጥተዋል። ይህ አባት አልባ፣ ይህ መሪ አልባ፣ ይህ ተቋም አልባ ትውልድ ዛሬም በሊኑ ምክንያት ህይወቱን እየገበረ ይገኛል። ዛሬም ለመብቱ ሲል ህይወቱን እየገበረ ይገኛል። እህት ወንድሞቼ፣ ከምን ጊዜውም በላይ፣ ካለፈው ጊዜ በላይ አሁን ይበልጥ ድምጻችን የምናሰማበት ጊዜ ነው እና በእርግጥ ቲክቶክ ቪዲዮችን እያጠፋን የሚገኘው ያለውን ቪዲዮ ግን እየተቀባበልን ዛሬም ለአለም ድምጻችንን ልናሰማ ይገባል ማለት ነው። ሁላችንም እዛ ጋ ያለው ህዝብ በሰላም ወደ ቤቱ እንዲመለስ ና የታመሙትም አላህ እንዲያሸራቸው በዱዓ እንበርታ። እንግዲህ ድምፃችንን ለአላህ መጀመሪያ እናሰማ። በተረፈ ሰበቡን ለማድረስ ደግሞ ቪዲዮዎችን እንቀባበል ማለት ነው። የሚደርስልን አካል የሚደርስልን መጅሊስ የሚደርስልን አመራር መሪ የለንም እና እንግዲህ አላህ ይድረስልን አላህ እና እንዳያችሁት ነው። በጣም የሚያሳዝን ነገር ነው። ዛሬም በድጋሚ እንግዲህ ለእኛ ያለውን ንቀት አሳይቶናል። በጣም በጣም የሚገርም ነገር ነው። እኛም እዚህ ሆነ መለፍለፍ እንጂ እዛ ሄዶ የገደፋቸው ሰው የለም። ሻላ በዱዋ ነው የምንተጋገዘው። እኔ ምን እንደምል አላውቅም። እዛም እንግዲህ አዲስ አበባ ውስጥ ብዙ ነው ይሄ ነገር፣ መርካቶ ብቻ ላይ ነው መፈጠር ያዘው ይሄ። ሌላው ቦታ ያለው ሙስሊሞች ምንም አይነት ነገር እንትን አላለም እና በጣም የሚያሳዝን ነገር ነው። ዛሬ እንግዲህ በሁሉም ቦታ ነው ሰላማዊ ሰልፍ ያለው። በኦሮሚያ ክልል እስተ ሐረር ኧረ ብዙ ቦታ ነው። ዛሬ ቲክቶክ ላይ አይታችሁ ከሆነ ብዙ ቦታ ነው ይሄ ጉዳይ የተፈጠረው ማለት ነው። እንዳለ ታጥቆው በቃ ታጥቀዋል። እንግዲህ የታጠቀ ሰው እና ግለሰብ፣ ዝም ብለህ ለሶላት መስጀድ መስገጃ ይዘህ የምትሄድ ሰው አንድና ምን ማድረግ ትችላለህ? ታጥቋል። ጭስ ጭስ ተለቀቀባቸው። ብዙ ነገር ሆኑ፣ ስንት ነገሮች ደረሱባቸው። እዛ ላይ አራት ሰዎች ናቸው እንደዚህ እንደሞቱ ነው ዛሬ ይታወቀው። ቁስለኛ ብዙ ነው፣ ቁስለኛ ቆስሎ ተመቶ ብዙ ነገር ሆነው ግን የሚያነሳቸው መኪና ራሱ ታቱ። ግማሹ ሱቅ እየዘጋ በግሩ ነው ወደ ቤቱ የገባው ከመርካቶ ማለት ነው እና በጣም የሚገርም ነገር ነው። ዛሬ ብቻ የደረሰው ነገር ከሳምንቱ የበለጠ የዛሬው ደግሞ ከፍ ያለ ነገር ነው። በጣም የሚያሳዝን ነገር ማለት ነው። እኔ ጠዋት ጀምሬ ስልክ ላይ ነው ያለሁት። ውስጥ የመቃጠል ብቻ ነው እንጂ ምንም ነገር አላርኩም። በኢሞ ራሱ ብዙ ልጆች እየመጡ ዛሬ አያነሳ ምናምን፣ ስለ ገበያ ራሱ አላወራኋቸውም። እንግዲህ አያረሳት እንዳወራሁ ነበርና በጣም ነው ደብሮኝ ዋልኩት። አኔ ዩቱብ መዘጋቱ ምንም አልመሰለኝም። የምረይ ነው የምላቸው በደህናው ሰዓት ተዘግቶ ወይ በሌላ ጉዳይ ተዘግቶ በነበረ ምንም ይቆጭ ነበር። ዛሬ ግን በዚህ ጉዳይ ቢሆን እንኳን ይሄ ቻናል አይደለም ህይወቴን የምሰጥለት፣ ሃይማኖቴ ስለሆነ ችግር የለብኝም። በዚህ የመጣ ነገር ለበለገ በሳምንት በሳምንት ማዘጋት ይችላል። ወላ والله ነው والله በሳምንት በሳምንት ለምን ቱ መዝጋት አይደለም፣ እኔ ጉር ጉሩ መዝጋት ትችላለች። ሃይማኖት ሆነ ማለት ነው። እና ድምጻችን ይሰማበሉ እንግዲህ እያላችሁ ነው። ዝም ያለ ሰው የለም። ፕሮፋይላችንም ቀይረናል። ሁላችንም በቲክቶክ እና በዩቲዩብ ያለውን ፕሮፋይላችሁ ላይ ቁጭ አርጉ። በሁሉም ቦታ ማሻላ ተባረካላ፣ በእንግሊዘኛም በአረብኛም። ዛሬም በጣም ብዙ ሰው ሼር አድርጉታል። እንግዲህ አሲያ እህታችን ጀግናይቱ ከቲክቶክ ላይ እንግዲህ እሷና ሴቷ ማለት ነው። አንድ ወንድ እንኳን የለም ወጥቶ የሚናገር፣ እሷ ትሻላለች። እኔ ወንዶቹ ራሱ አረበኛ እናውቃለን የሚሉት ወይት እንደገቡ እስቲ እኛ እንኳን እዚህ ሆነን ተቸግረን ነው። እዚህ ሆኜ ራሱ አልፈራሁም ለሃይማኖቴ። እዛ ሆናችሁ ምን ፈርታችሁ ነው አፋችሁን ዝግት ያደረጋችሁት? ቆይ አፋችሁን ዚፕ አርጋችኋል፣ ዝም ብላችኋል። ቲክቶክ ላይ ስንቶች ግፍት የምትሰበስቡ ሁላ እዛ ስታድሩ በሃይማኖት ሲመጣ ዝም አላችሁ። በጣም የሚገርም ነው። ወላ ላዚም ምን ሆናችኋል? እስቲ እናንተ ህዝብ እዚህ ሲጎዳ እናንተንም ተማምነው እኮ ነው፣ ወንድሞቻችሁ ናቸው እዛ ማለቅ የያዙት። እና እናንተ ድምፃቸውን ከፍ አርጋችሁ ለዓለም ማሰማት አለባችሁ። ሌላ ምንም ማድረግ ባትችሉ እንኳን ድምፃችሁን ከፍ አርጋችሁ ጩሁላቸው። በአላ ወላ በጣም ነው የሚደብረው። ሁላችን እንግዲህ አልሀምዱሊላ ነው። ምንም አይባልም። ምክንያቱም ማልቀስም ምንም ምንም ምንም ማዘናችሁ ምንም አይደለም። ቀጥል ብለናል፣ ውስጣችን ማለት ነው። ከባድ ነው። ይሄን ይመስል ነበር። ሼር ሼር ተደራረጉ፣ ሰብስክራይብ አድርጉ፣ ያላረጋችሁ ለሁሉም ሰው ይድረስ። ሰራበታለሁ ማለት ነው። ድምጽ ሆናለሁ ለወገኖቼ ቲክቶክም አልተቀበለኝም እስታሁን ቪዲዮ ለቃለሁ፣ ሰው ጋር አይደርስም። አንዲት ዩቲዩብ ነበረች እሷንም ዘጓት። በጣም የሚገርም ነገር ነው ማለት ነው። ሌላ ሚዲያ ፌስቡክ ነበረ፣ ፌስቡክም እንደዛው ብዙ ሰው ጋር አይደርስም። ለማንኛውም ባለኝ ሞክራለሁ። እናንተ መገዙኝ።